ሻሉም ቅዱሳን እንዴት አመሻችሁ እንዴት ዋላችሁ እንደማችሁ እናስኔ ዛሬ ደግሞ አንድ ሀሳብ ላካፍላችሁ ነው የመጣሁት እሱም ደግሞ ኢየሱስ ይበልጣል የሚል አርዕስት ነው ያለው በማቴዎስ ወንጌል ምዕራፍ አስራ ሁለት ላይ ከአራት ነገሮች እበልጣለሁ ብሏል ከቁጥር አንድ ጀምሮ እስከ ሰባት እስከ ስምንት ያለውን ሀሳብ ስናይ ከሰንበት እና ከመቅደሱ ስርዓት እንደሚበልጥ ተናግሯል። ከመቅደሱ እበልጣለሁ ሲል የመቅደሱ መሰረት ከሆነውም ህግ እበልጣለሁ እያለ ነው። ወይም ደግሞ አላማ እና ግቡ እኔ ነኝ እያለ ነው። ለዛ ነው ህጉ ቢሆን መጻሕፍት ቢሆኑ ነቢያት ቢሆኑ መዝሙራት ቢሆኑ ስለ እኔ ይመሰክራሉ። ነገር ግን ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱ ነው አላቸው። እና እነዚህ ሰዎች አንድ የሚያደርጉት ነገር ነበር። እሱ ምንድን ነው? በህጉ ወይ ደግሞ ህጉን በመመራመር በማጥናት በመመርመር የዘላለም ህይወት የምታገኙ ይመስላችኋል አላቸው። ህይወት እንዲሆንላችሁ ግን ወደ ሌለት መጠ አትወዱም። ለምንድን ነው ህጉ የሚመሰክረው ስለ እኔ ነዋል። አሁንም የብዙዎቻችን ችግር ይሄ ነው። ከፐርሰን ከሆነ ወይ ስብዕና ካለው አምላክ ጋር መገናኘትን ሳይሆን የምናስበው ሥነ ሥርዓትን መፈጸም። ብዙ ሰው ቸርች የምሄደው ለአቴንዳንስ ነው ሄጃለሁ ብሎ ለነፍሱ ለመናገር ነው እንጂ ፐርሰን የሆነውን ጌታ ለማግኘት አይደለም። የሚሄደው ፕሮግራም ለመፈጸም ነው የሚሄደው። የአይሁድ ችግር ይሄ ነበረ። አሁንም ክርስትና አላማው ምንድን ነው? የአይሁድ ኮፒ አይደለም። ሕያው ከሆነ ከሚናገር ከሚዳስስ ከሚዳስስ ብቻ ነው ከሚዳስስ ከሚያውቅን ብቻ ያለው ከሚታወቅ ከሚያየን ብቻ ያለው ከሚታይ አምላክ ጋር የጠለቀ ህብረት አብ ወልድ መንፈስ ቅዱስ ጋር የጠለቀ ህብረት የተጠራ ነው። ለዚህ ነው ኢየሱስ ከመቅደሱም እበልጣለሁ አላቸው። ከመቅደሱም ስነ ስርዓቶች እበልጣ አለው አላቸው። ግቡ እሱ ነው። አሁንም ወደ ግቡ ያልደረስን ብዙዎቻችን አለን። አስተሳሰባችን አሁንም ብሉ ኪዳን ነው። የማይቀረብ የማይታይ፣ የማይደረስበት ህብረት ልናደርገው የማንችል እንደ አባት እንደ ልጅ የማናወራው የማናነጋግረው ሶስተኛ አካል የምንፈልግ ከኛ ይልቅ የሚጾም ከኛ ይልቅ የሚጸልይ ከኛ ይልቅ እግዚአብሔርን አካሉ የሚል ከኛ ይልቅ ቴዎሎጂ የተማረን ሰው ብቻ የምንከተልበት ዘመን ነው። እኛ ልጆች መሆናችንን ረስተናል። እንደውም አንዳንዴ ምን እንላለን? የእንትና አምላክ እንላለን ስም እየጠቀስን ማለት ነው። የእኛ አምላክ መሆኑን ረስተናል። ልጆች መደረጋችንን ረስተናል። ስለዚህ የእሱን አለ ከመቅደሱ በልጣለሁ ከሰንበትን በልጣለሁ የሰንበት ጌታ ነኝ ያላቸው ሰንበት እረፍት ነው አይደል? እረፍቱን የኔ ነኝ አላቸው ፐርሰን ነው። ክርስትና ስብዕና ካለው ስሜት፣ እውቀት፣ ፈቃድ ካለው አምላክ ጋር የሚደረግ ህብረት ነው። ህብረት ነው። መነካካት ነው ከሱ ጋር። ብዙ ማወቅ አይደለም እሱም ማወቅ ነው። ብዙ ማንበብ አይደለም፣ የልቡን ትርታ ማዳመጥ ነው። ስለዚህ ኢየሱስ አንደኛ ነገር ይሄን አላቸው። ሁለተኛ ደግሞ ምን አለን? ሁለተኛ ነገር ከተአምራት ትበልጣለ አላቸው። ቁጥር 38 ጀምሮ እስከ 42 ጌታ ኢየሱስ የሚናገረው ነገር አለ። በዚያን ጊዜ ከጻፎች እና ከፈሪሳውያን አንዳንዶቹ መለሱና፣ መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ ሶስት ቀን ሶስት ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ሶስት ቀን እና ሶስት ሌሊት ይኖራል። የነነዌ ልጆች የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል በዮናስ ስብከት ንስሐ ገብተዋልና፣ እነሆም ከዮናስ የሚበልጥ ከዚህ አለ። ተአምራት አሳየን፣ እኔ እበልጣለሁ። ድንቅና ተአምራት አድርግል፣ እኔ እበልጣለሁ። ድንቅና ተአምሩ አመልካሽ ስብርና ወዳለው አምላክ። አሁን ብዙ ሰው ድንቅና ታምር ጋ ቆሟል። ብዙ ሰው ህጉ ጋር ቆሟል። ብዙ ሰው በጣም ቃል ማወቅ ጋር ቆሟል። ስለ እግዚአብሔር ማወቅ ጋር ቆሟል። ቴዎሎጂ ስኩል ላይ ቆሟል። ፓስተርነት ላይ ቆሟል። ነብይነት ላይ ቆሟል። ሐዋርያነት ላይ ቆሟል። አስተማሪነት ላይ ቆሟል። ወንጌላዊነት ላይ ቆሟል። ቸርች አቴንዳንስ ላይ ቆሟል። ፐርሰናል አሁን እኔን የምታዩኛል አለ አለ እኔን ለማወቅ ማድረግ ያለባችሁ ነገር ምንድን ነው? ከእኔ ጋር ከራሴ ጋር ጊዜ ማሳለፍ ነው ያለባችሁ። ሌላ ሰው ስለ እኔ የሚያወራውን ነገር ማወቅ አይደለም። እኔም የጻፍኩት ቡክ ካለ ስለ እኔ ህይወት፣ እሱም ማንበብ ብቻ አይደለም እኔን ማወቅ አለባችሁ። ቡኩ አይጠቅም አለው። ጥቅም እኔ ካለውስ አላማው እኔን ራሴ ማወቅ ከሆነ ራሴን ክፍት አድርጌ ከቀረብኩ ለምንድን ነው የምንገደበው? ስለዚህ ኢየሱስ ከተአምራቱ ይበልጣል አለች። ከዛው ላይ ደግሞ አሁን የብዙዎቻችን ችግር ተፈፈ። እንደዚህ አለ ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳር መጣለች እና እነሆን ከሰለሞን ይበልጥ ከዚህ አለ። ሰለሞን ጥበብ አለው እንጂ ጥበብ አይደለም። ኢየሱስ ግን ጥበብ ነው ራሱ። ስለዚህ ክርስትና ህልውና ካለው ስሜት፣ እውቀት ፈቃድ ካለው አምላክ በሶስትነት አንድነት ውስጥ ያለ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው። ማወቅ ከጓደኛችን ጋር እንደምናሳልፈው አይነት ጊዜ ማሳለፍ ከሱ ጋር አላማውያ ነው። እሱን አንድ ለአንድ እንድናውቀው ይፈልጋል። በሱ በሶስተኛ ቀለር አንድ ለአንድ ተባረቁልኝ። ወዳችኋለሁ። ሼር አርጉት። የሚሴጅ እስከ መጨረሻው ደግሞ ስለያችሁት ተባረቁ።